እጅጉ የዘገየው የምዕራብ ዓለም ማስጠንቀቂያ እስራኤል በቁጣ ነዳለች። ጋዛ እየተቃጠለች ነው። እስራኤል በጋዛ የምታካሄደው ጦርነት አስከፊ ገጽታ በየስፍራው ይታያል። የሞቱ ሰዎች አካላት፣ ለሞት የሚያጣጥሩ፣ በረሃብ የተጎዱ ሁሉ በጋዛ ይታያሉ። ይህ ቁጥር በየዕለቱ እየጨመረ የሚሄድ መሆኑን በጋዛ ምድር የሚደረገውን ጦርነት ያዩ ሁሉ የሚመሰክሩለት እውነት ነው። አሁን ታዲያ ያለማንም ከልካይ ጋዛን ወደ አመድነት የቀየረችው እስራኤል ያላሰበችው ነገር ገጥሟታል። በጋዛ ምድር ላይ የህፃናትን የስቃይና የጦር ድምፅ እየሰሙ እንዳልሰሙ ሆነው ያለፉት አውሮፓውያን በድንገት እየዘገየ ምናልባት ፈጽሞ የዘገየ ቀይ ካርድ መዘዋል። እስራኤል በቁጣ ነዳለች። ለመሆኑ እነዚህ የአውሮፓ ሀገራት በእስራኤል ላይ ያወጡት ማስጠንቀቂያ ምንድን ነው? እስራኤልን ያስቆጣት ጉዳይስ ምን ይሆን? በትንታኔያችን የምንመለከት ይሆናል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁ ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናችንን ሰብስክራይብ ቪዲዮውን ላይክ ማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። ምንም ቢሆን በጋዛ የሚገጥመውን ለረዥም ደቂቃ ለማየት አይደፈርም። ጋዛ የስቃይና የጦር ድምፅ የሚሰማባት ሰሚ አጣ ጩኸት የበረከተባት የምድር ገሃነም ከሆነች ቆይታለች። አሁን ግን በእጅጉ የዘገየ ቢሆንም እንግሊዝ ፈረንሳይና ካናዳ እስራኤልን አስጠንቅቀዋታል። እንግሊዝ ፈረንሳይና ካናዳ እስራኤል በጋዛ ላይ እየፈጸመች ያለውን ጥቃት እንድታቆም አስጠንቀዋታል። የሀገሪቱ መሪዎች እስራኤል በጋዛ የምታካሄደውን ጦርነት በተመለከተ ማስጠንቀቂያ የሰጡ ሲሆን በተለይም እስራኤል ከቅርብ ጊዜ ወዲህ ጋዛን ሙሉ በሙሉ ለመቆጣጠር እያደረገች ያለችውን ዘመቻ እንድታቆም አሳስበዋል። የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ እስራኤል መላ ጋዛ እንደምትቆጣጠር ትናንትና ማስጠንቀቃቸው አይዘነጋም። አዲስ ዘመቻ መጀመሩን ባለፈው አርብ ያስታወቀው የእስራኤል ጦር የደቡባዊ ካን ዩኒስ ነዋሪዎች በአስቸኳይ አካባቢውን ለቀው በመውጣት ወደ ባህር ዳርቻ እንዲሄዱ አሳስበዋል። በአሁን ጊዜ ጋዛን ሙሉ ለሙሉ ለመቆጣጠር መጠነ ሰፊ ውጊያ እየተካሄደ መሆኑን በቪዲዮ መልእክታቸውን የተናገሩት ኔታንያሁ በዘመቻው ሀማስ እስካሁን ጋዛ ውስጥ የያዛቸውን አምሳ ስምንት ተዋጊዎችን ማስለቀቅና የፍልስጤም ተዋጊ ሚሊሻዎችን ቡድን በማጥፋት ሙሉ ድል መቀናጀትን እናሳካለን ብለዋል። ይሁንና መሪዎቹ እስራኤል እየፈጸመች ያለውን መጠነ ሰፊ ውድመትና ግድያ ካላቆመች እንዲሁም ወደ ግዛቲቱ እንዳይገቡ የታገዱ የሰብአዊ እርዳታዎች ካልተለቀቁ እርምጃዎችን እንደሚወስዱ አስጠንቅቀዋል ሲል ሮይተርስ ዘግቧል። የእስራኤል ውጭ ጉዳይ ሚኒስትር ዣኖቬላ እስራኤል ፈጣኝ መጠነ ሰፊና ያልተደናቀፈ እርዳታ ወደ ጋዛ እንዲገባ እንድትፈቅድ ጠይቀዋል። እንግዲም የፈረንሳይና የካናዳ መሪዎች በጋራ ያወጡት መግለጫ ከምዕራባውያን በኩል ከዚህም በፊት ባልታየ ሁኔታ ጠንከር ያለ ሲሆን በጋዛ ውስጥ ያለው ሰብአዊ ቀውስ በእጅጉኑ አሳስቧቸዋል። ሀገራቱ በጠየቁት መሰረት እስራኤል ምላሽ ካልሰጠች ተጨባጭ እርምጃ እንደሚወስዱ ከማስጠንቀቅ ውጪ ምን አይነት እርምጃ እንደሚወስዱ ግን የተገለጸ ነገር የለም። እስራኤል እራሷን ከሽብር ጥቃት ለመከላከል ያላት መብት ሁሉ ጊዜ እንደሚደገፍ የተናገሩት ምዕራባውያኑ መሪዎች ነገር ግን እየተባባሰ ያለው የእስራኤል እርምጃ ተመጣጣኝ አይደለምም ብለዋል። ጨምሮም አስከፊ ባሉት ሀማስ በእስራኤል ላይ መስከረም 26 2016 ዓ ምት በፈጸሙት ጥቃት የያዛቸውን ታጋቾች እንዲለቁ ጥሪ አቅርበዋል። ሀማስ ወደ እስራኤል ዘልቆ በመግባት ጥቃት ከፈጸመ በኋላ ላለፉት ከ20 ወራት በላይ እስራኤል በጋዛ ላይ ያካሄደች የቆየች ወታደራዊ ዘመቻ በ10 ሺዎች የሚቆጠሩ ፍልስጤማውያን ተገለዋል። በሐማስ እና በእስራኤል መካከል በተደረሰው የተኩስ አቁም ስምምነት ጥቃቱ ገብ ብሎ የቆየ ቢሆንም ጥቃቱ መልሶ አገርሽቶ በሚሊዮን የሚቆጠሩ ፍልስጤማውያን ለራብ መጋለጣቸውን የተባበሩት መንግሥታት ድርጅት ተቋም እየገለጸ ነው። ባለፉት ቀናት እስራኤል በግዛቲቱ ላይ እያካሄደች ባለው ተከታታይ የአየር ላይ ጥቃት በመቶዎች የሚቆጠሩ የጋዛ ነዋሪዎች መገደላቸውን የጤና ባለሙያዎች ገልጸዋል። ለሳምንታት ተቋርጦ የነበረው የሰብአዊ እርዳታ አቅርቦት በተወሰነ መጠን እንዲቀጥል እስራኤል ብትፈቅድም አቅርቦቱ ውቅያኖስ ላይ ጠብታ የመጨመር ያህል መሆኑን የመንግስታት ድርጅት አስታውቋል። የጠቅላይ ሚኒስቴር ቤንያሚን ኔታንያሁ ጽህፈት ቤት መግለጫ እንዳስታወቀው የራብ ችግር እንዳይከሰት እርግጠኛ ለመሆን እስራኤል ለጋዛ ሕዝብ መሰረታዊ መጠን ያለው ምግብ እንዲገባ ትፈቅዳለች። እስራኤል በተጨማሪ ሐማስ የሰብአዊ እርዳታ ስርጭትን ለመቆጣጠር ያለውን አቅም ለመንፈግ እርምጃ ተወስዳለች ሲል መግለጫው አክሏል። ቀደም ሲል እሁድ ዕለት የእስራኤል መከላከያ ሰራዊት በሰሜናዊ ጋዛ የሚገኙ ሆስፒታልን ጨምሮ ጥቃት ፈጽሟል። ጠቅላይ ሚኒስቴሩ ጨምረውም ሐማስ የተቀሩ ታጋዦችን ከለቀቀ ትጥቁን ከፈታ ጫፍ ጫፊ መሪዎቹ ወደ ስደት የሚሄዱ ከሆነና ጋዛ ከወታደራዊ እንቅስቃሴ ነጻ ከሆነች ጦርነቱ ነገ ሊቆም ይችላል በማለት ከዚህ ያነሰ ነገር እስራኤል እንደማትቀበል አስታውቀዋል። ይህ ደግሞ በጋዛ ያለውን ስቃይና መከራ እንደሚያባብሰውም ነው የሚነገረው። የዩናይትድ ኪንግደም ጠቅላይ ሚኒስቴር የፈረንሳይ ፕሬዚዳንትና የካናዳው ጠቅላይ ሚኒስቴር እስራኤል በጋዛ ላይ የምታካሄደውን ወታደራዊ ዘመቻ የማታቆም ከሆነ በቀጣይ እጅግ ከባድ እርምጃ እንደሚወስዱ አጽንተው አሳስበዋል። መሪዎቹ በጋራ ባወጡት መግለጫ ላይ እስራኤል አዲስ የከፈተችውን ዘመቻ ካላቆመች፣ በእርዳታ አቅርቦት ላይ የጣለችውን ማዕቀብ ካላነሳች ምላሹ ጠንከር ያለ እርምጃ እንደሚሆንም አሳስበዋል። የብሪታንያ መንግስት በወጣው የጋራ መግለጫ የእስራኤል መንግስት ለሲቪል ሕዝብ አስፈላጊውን ሰብአዊ እርዳታ መላኩ ተቀባይነት የሌለውና የአለም አቀፍ የሰብአዊ ሕግን መጣስ አደጋ ላይ ይጥራል ብለዋል። በዌስት ባንክ ውስጥ ስፍራዎችን ለማስፋፋት የሚደረገው ማንኛውን ሙከራ እንቃወማለን። የታለሙ ማዕቀቦችን ጨምሮ ተጨማሪ እርምጃዎችን ከመውሰድ ወደ ኋላ እንልም ሲሉ አሳስበዋል። ሀማስ በቁጥጥር ስር ያሉ ቀሪ እስራኤላውያን ታጋጆችን በመልቀቅ ትጥቅ የሚፈታ ከሆነ በጋዛ ላይ የሚካሄደው ዘመቻ እንዲቆም ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ተናግረዋል። ጠቅላይ ሚኒስትሩ ይህንን የተናገሩት እስራኤል በጋዛ ላይ ያካሄደችው ባለው ወታደራዊ ዘመቻ ሂደት ላይ ለውጥ እንድታደርግ የምዕራባውያን ሀገራት መሪዎች ማስጠንቀቂያ ከወጡ በኋላ ነው። እንደሚታወሰውም ከሶስት ቀናት በፊትም የአሜሪካ የውጭ ጉዳይ ሚኒስቴር በጋዛ ባለው የሰብአዊ ሁኔታ አሜሪካ መረበሿንም ገልጾ ነበር። የአሜሪካ የውጭ ጉዳይ ሚኒስቴሩ ይህንን ያሉት ሐሙስ ዕለት እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 114 ፍልስጤማውያን መገደላቸውን የጤና ባለስልጣናት ከተናገሩ በኋላ ነው። የአይንማኞች እስራኤል በጃባሊያ የስደተኞች መጠለያ በፈጸመችው ጥቃት አስራ ሶስት ህጻናትን ጨምሮ በርካቶች መገደላቸውን ተናግረዋል። እስራኤል ደግሞ ወታደራዊ ጥቃቷን አጠናክራ ከቀጠለች ወዲህ አስከፊ ነው በተባለው የአየር ላይ ጥቃት የተነሳ በርካቶች መገደላቸውን ተከትሎ ሐሙስ ዕለት በደቡባዊ ጋዛ የካኒኑስ ጎዳናዎች የቀብር ስነስርዓት በሚፈጽሙና ሐዘናቸውን በሚገልጹ ቤተሰቦች ተሞልተው ነበር። በከተማዋ የተፈናቀዱ ቤተሰቦች የተጠለሉባቸው ቤቶችና ድንኳኖች በሌሊት ቦምብ ሲደበደቡ ሴቶችና ህጻናትን ጨምሮ ሀምሳ ስድስት ሰዎች መሞታቸውን በአካባቢው የሚገኙ ሆስፒታሎች አስታውቀዋል። የእስራኤል ጦር በጋዛ እኩለ ሌሊት ጀምሮ በወሰዶ እርምጃ ቢያንስ ስልሳ ሰዎችን ገድሏል። ወታደራዊ ቡድኑ በደቡባዊ የካን ዩኒስ ከተማ ፍልስጤማውያን ከዚህ በፊት ታይቶ በማይታወቅ ጥቃት ሰለባ መደረጉ ተሰምተዋል። አሁን ወደ ጋዛ የሚገባው ብቸኛው ነገር ቦምብ ሆኗል ሲልም ተመድ ገልጿል። የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ የጋዛ ሰርጥ ከጥቅምት ሀያ ሶስት ወዲህ የከፋውን ሰብአዊ ቀውስ እያስተናገደ ነው ብሏል። ኤጀንሲው በኤክስ ገጹ በአየር በመሬትና በባህር ላይ ተጠናክሮ የቀጠለው የእስራኤል የቦምብ ድብደባ በመቶዎች ለሚቆጠሩ ሰዎች ጉዳትና መፈናቀል ምክንያት ሆኗል ሲልም አስነብበዋል ለ11 ሳምንታት የእስራኤል ባለስልጣናት ሆን ብለው ወደ ጋዛ የሚገቡትን ድጋፎች በሙሉ አግደዋል አሁን ወደ ጋዛ የሚገባው ብቸኛው ነገር ቦምብ ነው የትኛውን ቦታ ደህንነቱ የተጠበቀ አይደለም ሲል ሁኔታውን ገልጸዋል። የእስራኤል ጦር በጋዛ ቢያንስ ስልሳ ሰዎችን የገደለ የቦምብ ጥቃት ከኩሬሊት ጀምሮ አድርሷል። ከዚህም በፊት ታይቶ የማይታወቅ ጥቃት ከመድረሱ በፊት ወታደራዊ ቡድኑ በደቡባዊ የካን ዩኑስ ከተማ የሚገኙ ፍልስጤማውያን እንዲሸሹ ትእዛዝ ሰጥቶ ነበር ተብሏል። የካናዳ የፈረንሳይ እና የእንግሊዝ መሪዎች እስራኤል በጋዛ የምታደርገውን ጥቃት ካላቆመች ተጨባጭ እርምጃ እንደሚወስዱ ሲያስፈራሩ፣ ሀያ ሁለት ሀገራት ደግሞ እስራኤል ወደ ጋዛ ሰርጥ እርዳታ እንዲገባ እንዳትፈቅድ አሳስበዋል። እንደሚታወቀው በትላንትናው ዕለት የእስራኤል መከላከያ በጋዛ ወታደራዊ ዘመቻ መጀመሩን አስታውቋል። ጌዲዮን ቻሪዮት በሚል የጀመረው ይህ የምድር ዘመቻ ሰሜናዊ፣ ደቡባዊ ጋዛን እንደሚያጠቃልልም የእስራኤል መከላከያ በጋዛ ወታደራዊ ዘመቻ መጀመሩን አስታውቋል። ሐማስ ለስልሳ ቀናት የተኩስ አቁም ዘጠኝ ታጋቾችን ለመልቀቅ ሀሳብ ያቀረበች ሲሆን እስራኤል በበኩሏ እስረኞችን እንደምትለቅ የፍልስጤን ባለስልጣናት ለቢቢሲ ተናግረዋል። እስራኤል በበኩሏ ቀሪዎቹ ታጋቾች በሕይወት መኖራቸውና ስለ ሁሉም ዝርዝር መረጃ ማግኘት ትፈልጋለች። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር። ባረስናችሁ መረጃ እንደተደሰታችሁበትና ስለዚህ በእጅጉ የዘገየው የምዕራብ ዓለም ማስጠንቀቂያ በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።